እግዚአብሔር ይችላል። አምን እና ከመጀመሪያ ጀምሮ እያወራች ያለችው ነገራላችሁ እንደሆነ ኦረዲ እግዚአብሔር እኛንም ስለመረጠ አገልግሎት ቦታውን ስለመረጠ እንገናኝ ባለበት በዚህ ቦታ አለ። እኛ ከጧቱ ጀምሮ ዝጸሩት ላይ በጌታ ፊት አለን። ጌታ አለ ከኛ በፊት አሁን ጌታ አለ ያለውን ጌታ ግን እኛ እንነካከው እንገናኘው። አመን ነው ያቺ ሴት ከብዙ ባለመድኃኒቶች የተነሳ ምን አለ ችላል፣ ስደከበች፣ ተሰላቸች፣ ደከመች። የዚችን ሴት ችግር ይንገራቸው የምትታምመው ወይመ ደም መብሰስ ነው። ረጅም ጊዜ አስር ሁለት ዓመት ያክል ደም ፈሷል። አንድ ሰው ደም ከፈሰሰበት እንደኛ እንደኛ ሽንኩርት እንኳን ስንከትፍ ከፈሰሰ ያዞረናል፣ ደም ይቀንሳል። አንዳንዳቸውችን ድም ደም ከቦታ ስብለን ይፈራል። የተፈጥሮ ስርዓቷ የተዛባ ያለበትም እውነታ ነው። ያንን ለማስቆም የሄደችባቸው የመፍትሄ አቅጣጫዎች ሁሉ መፍትሄ ያልሰጣት። እንደምታውቁት ሰው በወደቀ እንጨት ላይ ዛፍ ምንድን ነው የምትሉት? ምሳሌ ይበዛል ነው አንድ ሰው የሆነ ችግር ውስጥ ከገባ አስተያየት ሰጪ ይበዛል። ብዙዎች ፈለቀው ወደሚባልበት ጸበል ሁሉ እየሮጡ ፈውስ ፍለጋ ነፃነት ፍለጋ እንደሚከለትቱ ተነሳ ተከፈተ ወደሚባል ህክምና ሁሉ ሰው ይነዳል ምን ፍለጋ ለውጥ ፍለጋ ድነት ወይም ፈውስ ፍለጋ አንድ መድሃኒት ከበሽታው ጋር ካልተዋሃደ ፈውስ አለ ይህች ሴት ህመሙ አንድ ችግር ነው የሰዎች አስተያየት አንድ ችግር ነው ባለመድሃኒቶቹ ደግሞ አንድ ሌላ ችግር ናቸው

እንደዚህ አይነት ውባ አለብኝ፣ እንደገና ተባለ። እንደገና ብሉኮሱ አጠጥቶ እንደገና መርፈ ሶስት ተመላላች ወደ ስድስት መርፈቶ ወቅቶ መዲያን የተሰጡ ምናምን የመጀመሪያ ይሰፉ ህክምናው ከሱ ጋር ወይ ምርመራው እስኪገናኝ ድረስ የለም እየተባለ ነው፣ ግን እየታመመ ነበር። እቺ ዜ ከብዙ እየወጓት ነው። እየቀዱ ነው። እየወጉት ነው። እኔ ሐኪም ቤት ከመሄዳቸው ቤት ማንኛውም ታማሚ ሐኪም ቤት እንዳይሄድ ማንንም አልበቅም፣ ግን ጸልያችሁ እግዚአብሔር በሽታ

ብዙ ወጪ እያወጣ ግን ጥቅም ወደዚህ የሚገባ ነገር ከሌለ፣ አሳይድ ምንድን ነው? ኪሳራ ይባላል። አለን አለቀ፣ ሁሉን ጨርሳ ባሰባ። ስለዚህ ምን ሆነ? ባለቀ ጊዜ ግን አንድ ወሬ ተሰማ። ስ አሜን ባለቀ ጊዜ ተሰማ በሉ

ስለ ኢየሱስ ሲሰማ እሷ ውስጥ የገባ ሌላ አይል እንዳለ የምታውቁት ብድግ ብድግ ነው የምትለው። ሴትው ብድግ ብድግ ይላለ። ልባርካችሁ፣ ሃሌሉያ። አንዳንድኮ የምንሰማቸው ነገሮች ልድ ኮ ነው የሚያደርገው፣ ያለንን ያሳጠናል። አመን፣ ነው አብረክርኮ ይጥለናል። ስለ ኢየሱስ ሲሰማ ግንች ሰን ብድግ አለች። አንድ በረከት ልባርካችሁ። ብድግ የሚያደርግ ወሬ ስሙ። ከዚህ ምሽት በኋላ ብድግ የሚያደርግ የእግዚአብሔር ቃል ነው። ስለ ኢየሱስ ነው ስሰማ፣ ወሩ ከነጋራ አቅምን ቅስምን ሰብሮ የሚያስቀሚ ሳይሆን ያለንን ተስፋን ልጅ የሚያስቀሚ ሳይሆን ብድግ የሚያደርግ ሞራላችን የሚንቀሰቀስ እምነት የሚጨምር ቀጥል ቀጥል የሚል ሄድ የሚል አሜን፣ ተነስ ተነስ የሚል አሜን፣ ሄድ የሚያስብል ወደ እግዚአብሔር ያሰማችሁ ይህን ወደ ሲሰማ ዝንቤ በሴትዮዋ ቦታ ራስን ስዬ ቁጭ ሳይሆን ሂጀ የልብሱን ጫፍ የዳሰሱ እንደሆኑ ምን ሆናሉ? እድናለ ማለት ወገኖች፣ አንድን ለማመድ አንድ ነቢይ እጅ ሳይጭን መፈወስ ይቻላል ይ ይቻላል የልብሱን ጫፍ የነካው እንደሆነ እድናለ አለች

ስሚያ ስለመሄዱ ሳስብ ይቺ ሴት እንዳትሄድ የሚያደርጉ ቶ ሊንገራቸው እንዳትሄድ እ ስላለ እንዲህ ስለሆነ ምንላቸው ሰበቦች የእሷ ሰበብ ደም ይፈሳል። ደም ሲፈስ ሽታ ይኖራል። ነገር ደም ጋራ ያለች ሴት ማህበረሰብ ውስጥ እንድትቀላቀል አይፈቅድም። ቻለንጅ ስታችኛል። ንጽህና፣ የንጽህና ጉዳይ ከሰው እንድትቀላቀል ያደርግ ይችላል። ሊያሳስብ፣ ሊያሸማቅቅ ይችላል። ሌላው ይሄ የህግ ጉዳይ፣ ሶስተኛ የጤና እውነት። አደለፈሰበት ሰው ይጥለዋል። እንድንደት ንር ይለናል። ድጋፍ ያስፈልገዋል። ብዙ ሰበብ አላት፣ ቁጭ እንድትል ተመልሰ በአልጋ ዋል እንዲተኛ የሚያደርግ የገባባት እምነት ግን ከሰበቦች ሁሉ በላይ አራመዳት። ዛሬ ሽ ከነጋ ከማንኛውም ሰበብ በላይ እንቀሳቀሳለሁ ሰበቦችን ትቼ ብሎ ከነጋ ምክንያቶችን ትቼ ወደ ናዝረቱ ኢየሱስ የፈ

ወንድሞች ያመነችው አልቀረም፣ ሲያመነችው አልቀረም በሉት። ኢየሱስ ጋር ደረሰች፣ ምን አለች? በጣም ላይላ ቻለንጅ ልንገራችሁ። ስ ስፒሲካል አታውቅም እንጂ ሴት ስለ ኢየሱስ ሰማች እንጂ ስለ ኢየሱስን ስቃላየች መታቅም አሁን፣ ምናልባት የአይሁድ አለባበስ ተመሳሳይ ሊሆን ይችላል። እነዛ መካከል ኢየሱስ ማን ነው እንዴት ታውቃለች? እስኪ እንዴት ታውቃለች?

ከተፈወሰ ምንጭ ካልደረቀ ቀጥሎ ማገርሸሹ አይቀርም። ስለዚህ እግዚአብሔር ይህን ያቆመላት ምንጩን በሉ። የችግራችንን ምንጭ ጌታ ወደ ሙሉ ጉዳኔ ይወስደኛል። ነቢ የመጀመሪያ ጊዜ የኢያሪኮ ከተማ ሰዎች ከተማችን ላይ ችግር አለ ነው ግን ችግር አለ፣ ምድሪቱ ፍሬ ጨረግፋለች፣ ውሃው ክፉ ነው ብለው በተናገሩ ሰዓት ሁለተኛ ነገር ሁለት ወደ ኤልሳ ወደ ምንጭ መነሻው ላይ

እየሱስ ያድናል። ከዛ በኋላ ኢየሱስ አሁን የወለላት ሁሉ ነገረችማ ነው ነው ተፈውስ ሁለት ብቻ